ቆይታ መልካም ባላሎ የፕሮግራሙ የኤፍ ኤስ አር ፒ ፕሮግራም አስተባባሪ ነኝ። ዛሬ የመጣነው እንደተባለው 012 ቀበሌ በዶሮ ፓኬጅ የተደራጁ ወጣቶች ጋር የመጣ ነው። ወንድ 8፣ ሴት ሰባት በድምሩ 15 አካባቢ ተራይቶ እየሰሩበት ያለበት ነው። አካባቢ ያለው ከኛ አንጻር እንደ ፕሮግራም ወደ አራት ኢንተርፕራይዝ በዚህ አመት እናደራጃለን ብለን አስባለን። ትልቁ እንደ ስራ የጠቀመን በዚህ አመት ተጠቀመን የምንለው ፋጅ ላይ የሰራነው ስራ ባለፈው 2016 ዓ.ም ተምረት ላይ ፋጅ ልክ እንደዚሁ በዙ በዙ አግባብ ወደ ሰባት ሴት ስምንት ወንድ አካባቢ 15 አደራይተን ወደ 3 ዙር የሰሩበት መንገድና አሪፍ ስራና የተሻለ ስራ ስለነበረ እንደ ወረዳ ወደ ወደ ወደ ወደ 012 ቀበሌ ያሳፋንበት መንገድ ነው ያሉት። የ012 ነው። ከዛ ተሞክሮ ነው መውሰድ የተሻለ እዛ ስራ ስላሰሩ የተሻለ ለውጥ ስራ ሳዩት እዚህ አካባቢ ወደ 12 እንዳሰፋው ብለን እየሰራንበት ምንድነው እንደ 17 ፕሮግራም ወደ አራት ኢንተርፕራይዝ ያለው በዶሮ አንድ አለን። በንብ አንድ ኢንተርፕራይዝ አለን። ሁለት ኢንተርፕራይዝ አካባቢ በፕሮግራሙ 1 ሚሊዮን 890000 ፕሮግራሙ ሰፖርት ከልጆቹ ብር ከ15 ወጣቶች ወደ 630000 ብር 2 ብር ኢንቨስት ከሸዱ ግንባታ አንፃር ከዶሮ ግዢ አንፃር ከመኖ ግዢ አንፃር ወደ 2 ሚሊዮን አምስት መቶ ሀያ ሺህ ሁለት መቶ አስር ብለው እኮ አለ እዚህ ከወጣ በኋላ ወጣቶቹ እውነት ለመናገር በጣም ለሰዓት ተነሳሽ የሆነ ወጣቶች ናቸው። አራት ሰዓት የሚሰሩ ወጣቶች ናቸው። ምንም ያጋጠመን ስራ የለም። ለለውጥ የታደሉ ወጣቶች ናቸው። እዚህ ቦታ በየ በየ ሰዓቱ እየመጣ ትከታተላለች። ከእኔ ጀምሮ ሶስት ጊዜ አራት ጊዜ አምስት ጊዜ ይመጣል። ከእንስሳት ደረጃ ጀምሮ ይገደፋል። ከባለሙያ እዚሁ እያደረ እንስሳት ይገደፋል። ስራና ስልጠና አደራጅቷል፣ መልምሏል። የተሻለ ወጣት ለማደራጀት ሞክሯል። ከዚህ አንጻር የሚጠበቅብን አሁን ምንድነው? ዶሮ እዛ አለ። ወደ 5000 ዶሮ ገብቷል። 4500 አካባቢ ሞርታሊቲ ተቀንሶ 4500 አካባቢ እዚህ ውስጥ አለ። 4500ን በአስቸኳይ ወደ ገበያ ማውጣትም ከዚህ አንጻር ብዙ ስራ ሰርተናል። ለየት የሚያደርገው በዚህ ወረዳ የሰራነው ስራ ሌላም ወረዳ ተሞክሮ የሚሆነው የሰራ ነው። ግብርና በጣም ብዙ ስራ ሰርቷል። ቀበሌ ላይ ወደ 7000 ዶሮ ሰብስቧል። አርሶ አደሩ ላይ ስራ ስልጠና በተወሰነ መንገድ ሰርቷል። ምግብ በሰጪው ካንዲሽ ሰርቷል። ሴቶች ጉዳይ በፓኬጅ ወደ 1500 ዶሮ ሰርቷል። ይሄን አድርገን ምንድን ነው የነባሩንም ዶሮ ሸጠን ጨርሰናል። በዚህ አግባብ ይሄን አዲሱንም ዶሮ በሶስት ቀን ውስጥ ከአርብ እስከ አርብ ቅዳሜ እሁድ እስከ እሁድ እንጨርሳለን። በኛ በኛ ያዝነው ፕሮግራም እሁድ አካባቢ 4500 እናወጣለን። 4500 ካወጣን በኋላ እነሱ በፍጥነት ደግሞ ሌላ ዶሮ የሚያስገቡበት መንገድ ነው ማለት። በመሰረቱ ዛሬ ላይ ወጣቶች ናቸው እነዚህ ልጅ 15 ወጣቶች ናቸው። ነገ ትላልቅ አባላት ባላት እንደሆነኛ የምንፈልገው የነሱም አላማ ይሄ ነው። ዛሬ ወጣት የሆኑ ነገ ዩኒየን እንደሆኑ ከዩኒየን አልፈው ትላልቅ ኢንቨስተር እንደሆኑ። ትላልቅ ስራ የተሰራበት መንገድ ነው ያለው። በዶሮ እርባታም አርሶ አደሩ በጣም ብርቱን የወደደበት መንገድ ነው ያለው። አርሶ አደሩ በጣም ብርቱን ነው ወጥቷል። ዶሮች ወዷቸዋል። በሰች መቼ ነው አሷ መቼ ነው ዶሮች ይመረጡ መቼ ነው መጡ ነው አርሶ አደ ፈቅደናል። አሁን እስከዛ አሁን አዲስ ነው የስራ በመሰረቱ ፕሮግራሙ። በመሰረቱ የሚታይ ስራ የሚፈልግ የሚጨበቅ ስራ የሚፈልግ መሬት የምታየው ስራ ነው። በጣም ብዙ ፕሮጀክቶች፣ ብዙ ፕሮግራሞች አልፈዋል። እንዴ እንዴ ሌሎች ፕሮግራሞች አለ። ሌላ ፕሮግራም ዝም ብሎ በቁጥር ምናምን ተቀውቶ ሊያልፍ ይችላል። እንደኛ ፕሮግራም ግን የሚታይ ስራ የሚጨበቅ ስራ የሚዳሰስ ስራ ያስፈልገዋል በዚህ ልክም እውነት ለመናገር በሰፊ ስራ እየሰራ ነው። በጣም ማመስገን የምፈልገው ከእንስሳት ሀብት ጀምሮ ብዙ ባለድርሻ አካላት አለ፣ እንስሳት ሀብት አለ፣ ግብርና አለ፣ ሴቶች ጉዳይ አለ፣ ስራና ስልጠና አለ። ከአስተዳዳሪ ጀምሮ ስራውን እየተገመገመ እና ብቁ በሆነ በየሳምንቱ በየአስራ አምስት ቀን ስራው እየተገመገመ የተመራበት መንገድ ነው ያለው። ከክትልም አንጻር ባለሙያ ሰው ቦታው ደስ መጥቶ እንዲያልኩ በዚህ ዘመን አሁን በዚህ ዘመን መስክም ፋ የሚወጣ ባለሙያ በጠፋ በዚህ ዘመን ዶሮ ውስጥ ያደረ ባለሙያ አለ ከእንስሳት ሀብት። በዚህ ልክ በቁርጠኝነት የተሰራ ነው ስራ ያለው። ከዚህ በላይ ብዙ እንጠብቃለን። ያው የገበያ ተሰሩን በዚህ ልክ ባሁን ቅድም ባልኩ መንገድ በሶስት ቀን አራት ቀን አደራጅተን በሶስት ቀን አራት ቀን ወደ ተጠቃሚ ካደረስን በኋላ መልሰው ሁለተኛ ዙር የሚያስገቡበት ነገር ለመፍጠር ሰፊ ስራ እየሰራ ነው ያለው። ማለት ቅድም ከመነሻው እንዳልኳችሁ እዚህ ጃማ ወረዳ ውስጥ 013 ቀበሌ እየገባ ያለው የአንድ ቀንጫጭት ነው። የአንድ ቀንጫጭት ደግሞ አምራቹ እንደሀገር በጣም ጥራት ያለው ምርት የሚያመርተው ኢቶችክ ነው። የምናመጣው ቀጥታ ከኢቶችክ ነው ማለት። ብሩ አስቀድሞ ይገባል። ኢቶችክን በዛ ጠብቆ ዶሮቹን እስከ ቦታው ድረስ ያመጣልናል ማለት ኢቶችክን ከደረጃ ብቻ አይደለም፣ በመሰረቱ አንደኛ ደረጃ መኖ ነው የሚገባው። እዚህ ያው ትላልቅ በግል የሚሰሩ ሰዎች አሉ። አሁን ፈተና የሚሆን አንዳንድ ቦታ የሚጠይቀው ቀነሳ ጥራት ካለው ቦታ ጥራት ያለው ምርት ከገንዘቡ አንፃር ቅድም እንዳልኳችሁ 1 ሚሊዮን 890 210 ከፕሮግራም ወጥቷል ከሼር ጀምሮ ከጫጭት ጀምሮ ከዶሮ ቁሳቁስ ማቴሪያል ጀምሮ ከወጣቶቹ በአንድ ወጣት 42 ሺ ብር 15 ወጣት 633 ብር ወጥቷል። ጠቅላላ 2 ሚሊዮን 520 210 ወጥተዋል። ይሄ ምንድን ነው የሚሆነው በመሰረቱ የራሳቸው ውስጥ ደንብ አላቸው። የራሳቸው ሂሳብ አያያዝ አላቸው። አሁን እነሱ አዲስ ናቸው። ሂሳብ አያያዝ ለመስራት የተለያየ መይ እያስቀረጥን ነው። የወጪ ደረሰኝ፣ የገቢ ደረሰኝ፣ የንብረት ክፍል ደረሰኝ ይሄን እያደራጁና እያስቀረጹ ነው። እሱ ከታተመ በኋና ከመጣ በኋላ በዛ መሰረት ነው ስራው የሚሰራው። ወደፊት ወዴት እንዴት ይሆናሉ ለሚባለው ነገር ይቀጥላል ነው። አሁን ብር ለኪሳቸው የሚያጠፉት ምናምን ብር አይደለም። ይሄን ብር ካተረፉ በኋላ ትርፍ ይዘው ጨማምረው የተሻለ ስራ እያሰፉ ነው የሚሰሩት። ቅድም ከመነሻ እንዳልኳቸው ዛሬ ወጣት ናቸው፣ ኢንተርፕራይዝ ናቸው። የኛም ዓላማ የልጆችም ዓላማ ትልቅ ቦታ እንዲደርሱ ትላልቅ ባለሀብት እንዲፈጠሩ ዛሬ ኢንተርፕራይዝ የሆኑ ነገ ባለሀብት እንደሆኑ ነገ ኢንቨስተር እንደሆኑ ነገ ኢንቨስተር እንደሆኑ ስራችን የምንሰራው ስለዚህ ከዚህ ገንዘብ ይቀነሳል። የራሱ ውስጥ ደም ባለ የራሱ ስራ አለው በዛ እየቀጠሉ ይሄ ካመረቱ በኋላ ከተሸጠ በኋላ ተመልሶ ዶሮ አስገብተው ስራው በሂደት እየቀጠለ ነው የሚሄደው እንደውም እያሰፋን የምንቀጥልበት ስራ ነው ያለው እንጂ እያሳጠርን የምንሄድበት ስራ እንደሌለ እንድትይዝ ነው። አመሰግናለሁ። አይተጠቀየ ይባላል የጃማ ረዳን ሳታፍ ተማጽፈት ካላሽነ ዛሬ የምንገኘው 012 ቀበሌ ነው የምንገኝበት። ዋናው አላማ ምንድነው? በኤፍ ኤስ አር ፒ ወይም በስርዓተ ምግብ የተደራጁ ወጣቶችን በእኛ ተቋም በዶሮ ሀብት ልማት ፓኬጅ ተደራጅተው የሚሰሩ ወጣቶችን ነው እየጎበኝ ያለ ነው እንደኛ ተቋም። እንግዲህ የዚህ ዋናው አላማ ምንድ ነው? ስርዓት ወጣቶችን በዶሮ ሀብት፣ ወተት ሀብት ልማት ሰዎች ተቀናይተው እንዲሰሩ ማድረግ ነው። ስለዚህ እዚህ ላይ አሁን ዛሬ የተገኘበት ዋናነት ዶሮ ሀብት ልማት ላይ ነው። ይህን ስናደርግ እንግዲህ የእኛ ተቋም ዋናው ሚና ምንድነው? የሙያ ተግባርን ወጣቶችን አብቅቶ ዛሬ ስራ የሆኑትን ነገ ወደ ባለሀብት ተሸጋግረ ማየት እስከሆነ ድረስ የምንሰራው ይህን ከአጋር አካላት ጋር ሆነን በርካታ ስራዎችን ሰርተናል። ከዛ አንጻር እንደኛ በዘርፉ የሚመለከታቸው ባለሙያዎች መድቦ ክፍትና ድጋፍ እንዲያደርጉ የተሻለ እና ጤነኛ የሆኑ ዘሮች እንዲወጡ ከማድረግ ያተኛ ከፍተኛ ስራ ሰርተናል። ክትባቱን በተመለከተም ከሰባት ቀን እስከ አርባ ሁለት ቀን ሀልፍቸው ድረስ ክትባት ወስደው ለአርሶ አደሮችን ጤነኛ የሆኑ ዶሮ ተደራሽ እንዲሆን ከማድረግ ስራ አንጻር በርካታ ስራ የተሰራበት ሁኔታ ነው ያለውና ይሄ በዘርፉ እንግዲህ ሲታይ ነገ እነዚህ ወጣቶች በሀያ ሁለቱም ቀበሌ ላይ እንደተሞክሮ ሰፍቶ ሌሎቹም ወጣቶች ይህን አይተው ስራ እንዲገቡ ማድረግ ነው ዋናው። ዋላ ነው ከስራ አጥነት ወደ ባለሀብትነት የሚገቡበት መንገድ መፍጠር እስከሆነ ድረስ ይሄን ስራ እየሰራን ያለነው ከዚህ ጋር ተያይዞ እንግዲህ ወጣቶች እየተጠቀሙ አርሶ አደሮቻችን ተጠቃሚ ማድረግ ነው። በተለይ ከሌማት ትሩፋት ጋር ተያይዞ ሁሉም ማርፋተስ የስጋ ተዋጽኦ፣ የዶሮ ስጋ ተዋጽኦ፣ የእንቁላል ተዋጽኦ ተጠቃሚ ማድረግ ነው። ስለዚህ ይሄን ስራ ምናልባት ወጣቶችን የገበያ ችግር እንዳያጋጥማቸው ከሚመለከታቸው ግብርና ጽህፈት ቤት ኃላፊዎች ጋር፣ ከሚመለከታቸው ስራና ስልጣና ጋር፣ ከሚመለከታቸው የዚህ ፕሮጀክት አስተባባሪ ጋር በመሆን ከነገ ዓርብ ጀምሮ ስርጭቱን እንዲሰራጭላቸው ከፍተኛ ስራ እየሰራ ነው ያለበት ሁኔታ ነው። ይህን የመጀመሪያ ዙሪያቸው ነው። ይህን የመጀመሪያ ዙሪ እንደጨረሱ ሁለተኛ ዙርም አስገብተው መስራት እንዳለባቸው በዚ አጋጣሚ ወጣቶችን መሞከር እና ይህን ስራ እስካሁን ድረስ ዘለቄታነት እንዲኖረው ላደረጉ አስተባባሪ አካላት፣ ይህን ስራ ውጤታማ እንዲሆን ላደረጉ ባለሞች በተቋሚ ስም ላመሰግናቸው እወዳለሁ። በዚህ ስራ ውስጥ ባለው እንቅስቃሴ እስካሁን ጥሩ ሆኖ በጥሩ ሁኔታ ነው ስርዓቱን እያካሄድ ያለ ነው። እስካሁን እንግዲህ ከማን ነው አጠቃላይ ካለ የስራ ሂደት ውስጥ ያጋጠሙን ችግሮች ይኖራሉ። ካጋጠሙን ችግሮች ውስጥ በበጎቻችንም ባለው የጤና ሁኔታ አንዳንድ ጊዜ የሞት መብዛት አለ። ከእሱ ውጭ ሌላ ያጋጠመ ችግር የለም። በሰላማዊ ሁኔታ እና በፍቅር ስራቸው እየሰራ አለ ያለ ነው። ወደፊት ደግሞ የምንፈልገው ካለ በዙሪያችን ካሉ የስራ ኃላፊዎች እና ከእያንዳንዱ ሴክተሮች ውስጥ ድጋፍ እያደርግብን እንፈልጋለን። በአጠቃላይ ደግሞ በዚህ ባለ እንትን ውስጥ ካለ እንትን ማለት የተባለው ነገር ይኖራል። እነዚያን ተግባራዊ ያልሆኑ ነገሮች አሉ። እነሱም ወደ ከዛን ዳወቅብን በተባለው ነገር ወይም እንትን እንሰራላችኋለን ያሉት ነገር ተግባራዊ